ኢትዮጵያ የቅመማ ቅመም ምርትን ለውጭ ገበያ ታቀርባለች። በዚህም ከዘርፉ ጠቀሜታን እያገኘች ቢሆንም ካላት እምቅ አቅም አንጻር ግን በሚጠበቀው ልክ አይደለም። ይህም የሆነው በቅመማ ቅመም ምርቱ ዘርፍ እየተሰራ ያለው ስራ ዝቅተኛ መሆኑ ነው። የቅመማ ቅመም ዘርፍ በዓለም አቀፍ ገበያ ዘልቆ ለመግባት ዓለም አቀፍ የጥራት መመዘኛዎችን ማሟላትም አለበት። የተፒ ግብርና ምርምር ማዕከልም በሀገር አቀፍ ደረጃ የቅመማ ቅመም ምርቱን የሚያስተባብር ተቋም ነው። ተቋሙ አሁን ላይ ዓለም አቀፉን የጥራት መመዘኛ አይሶ ደረጃዎችን ማሟላት የሚችሉ የቅመማ ቅመም ዝርያዎችን ወደ አርሶ አደሩ እያሰራጨ ይገኛል። ይህም የሚደረገው በላብራቶሪ የፍተሻ ስራዎች ከተከናወነ በኋላ ነው። ማዕከሉ ይህንን ማድረጉ ለዘርፉ እድገት ከፍተኛ አስተዋጽኦ እንዳለው ነው የዘርፉ ተመራማሪ አቶ አቡኪያ ጌቱ የሚናገሩት። ልክ እንደ ምርታቸው እነዚህ ቅመማ ቅመምና ካካኦ ጥራታቸውን በዛ ደረጃ በአለም አቀፍ ደረጃ የራሱ የሆነ ስታንዳርድ ስላለ ያንን ስታንዳርድስ ማሟላታቸውን ፍተሻ የምናደርገው ይሄ ነው። በዋናነት በዚህ ላብራቶሪ አንደኛ ከጥራት ጋር የተያዘ ሁለተኛ ደግሞ ከፉድ ሴፍቲ ጋር የተያያዙ አናሊሲሶችን እንሰራለን። ይህ የምናደርግበት አንድ ለሁለት ምክንያት ነው። አንደኛ የኛ ቅመማ ቅመምና እነዚህ ካካዎ ምን ዩኒክ ሴሊንግ ፖይንት አለ፣ ወደ ገበያ በምንገባ ሰዓት በገበያ ተፈላጊ የሆኑ ንጥረ ነገሮች ምን አላቸው የሚለውን በዚህ በላብራቶሪ ነው ትንተና የምናደርገው። ሁለተኛ ነገር ደግሞ መሻሻል ካለባቸው የሚሻሻሉ ነገሮችን ከዚህ ከላብራቶሪ ትንተና በምናገኘው ግብዓት መሰረት በቀጣይ መሻሻል ያለባቸው ነገሮች እንዲሻሻሉ እናደርጋለን። በሀገር አቀፍ ደረጃ በምርምር የሚለቀቁ አዳዲስ የቅመማ ቅመም ዝርያዎች በአርሶአደሩ ማሳ ነው ተግባራዊ እየተደረጉ የሚገኙት። ማዕከሉ ከአርሶአደሩ ጋር በቅንጅት እየሰራ መሆኑ በዘርፉ ለውጥ እንዲመጣም አስችሏል። አርሶአደሮችም ከማዕከሉ በሚያገኙት ድጋፍ አሁን ላይ ለቅመማ ቅመም ምርቱ ዘርፍ ሰፊ ትኩረት ሰጥተው እየሰሩ ይገኛሉ። ሶስት ሺህ ምናምን ችግኝ የቁንዳ በርበሬን የተከል ነው። ይህንንም ሙሉ እዚህ ማሳ ድረስ በትራክተር አምተው ዘሩን በነጻ በመስጠት ነው። አንድ ገንዘብ አንድም ብር ሳናወጣ ይህንን በእነሱ ድጋፍ ነው የሰራ ነው። ከዘር በተጨማሪ ሙያዊ ድጋፍ በመስጠት አትሊስት በየወሩ ማለት በሚቻል መልኩ እየመጡ እንደራሳቸው መሬት እየተከታተሉ ቼክ እያደረጉን እዚህ ደረጃ ላይ ደርሷል። አሁን ዘንድሮ ደግሞ እንደምታዩት እግዚአብሔር ይመስገን ደስ የሚል ፍሬ ይዟል አፍርቶልናል። ከዚህ ቀደም ከነበረው የተሻለ ነው፣ የተሻለ ውጤት እንጠብቃለን ቆንዶ በርበሬ። እኔም ለወደፊት ደግሞ ቫኔላ ለመትከል ፕሮግራም ይዣለሁ። ቫኔላ የሚሸከመው ገሊሲዲ የሚባል ዛፍ አለ፣ እሱን ደግሞ ተክዬ በማሳደግ ላይ ነን። ከዚህ በኋላ ደግሞ ቫኒላውን መሸከም ሲችል ደግሞ አምጥችን ለመትከል ፕሮግራም ይዣለሁ። አሁን ግን ወደ ምርት ሙሉ በሙሉ ምርት ላይ እየተጠቀምካለው ቆንዶ በርበሬ ነው። ቁንዶ በርበሬ ከነሱ በመጣ ድጋፍ በመጀመሪያ አባቴ ነበር የሚጠቀመው ከአባቴ ደግሞ እየተቀብ ያለው ማለት ነው። በኢትዮጵያ ግብርና ምርምር ኢንስቲትዩት ሀገር አቀፍ የቅመማ ቅመም ዘርፍ አስተባባሪ የሆነው የቴፒ ግብርና ምርምር ማዕከልም ከሌሎች ተቋማት ጋር በመቀናጀት እየሰራ ይገኛል። በሀገር አቀፍ ደረጃ ከ46 በላይ አዳዲስ ዝርያዎችን በሁሉም የሀገሪቱ አካባቢዎች የማስተዋወቅ ስራም ሰርቷል። ሌላው ተጨማሪ ዝርያዎችን አዳዲስ ዝርያዎችን የማውጣት ስራ ነው። እስካሁን ድረስ በምርምር በናሽናል ፕሮግራሙ ከአርባ ስድስት በላይ እንደ አጠቃላይ እንደ ሀገር ከሌሎች የክልል ግብርና ምርምርን ጨምሮ ከአርባ ስድስት በላይ እንደ ሀገር ዝርያዎች አሉ። ከነዚህ ውስጥ ወደ ሰላሳ አራቱ የሚሆኑ በደጋ ቅመማ ቅመም የምንለው በጥቁር አዝሙድ፣ በአብሽ፣ በድንብላል እና በነጭ አዝሙድ የተለቀቁ ዝርያዎች ሲሆኑ ወደ አስራ ሁለት የሚሆኑ ደግሞ በነዚህ በሰንባች ቅመማ ቅመም የምንላቸው በዋናነት በቆንዶ በርበሬ፣ በዝንጅብል፣ በእርድ፣ በቫኒላ እንዲሁም ደግሞ በሻይ ቅመም እንዲሁም ደግሞ በዘንድሮ ዓመት አንድ የቀለም ዛፍ ዝርያዎችን ለቀናል። በእነዚህ ወደ 12 የሚሆኑ ዝርያዎች ተለቀዋል። በቴፒ ግብርና ምርምር ማዕከል በቆላማ አካባቢ በስፋት መድረስ የሚችሉ ሌሎች የቅመማ ቅመም ዝርያዎችን የማስፋፋት ስራ እየተሰራ ሲሆን በዘር የሚባዙትን ደግሞ ማዕከሉ በሌሎች የምርምር ጣቢያዎች እየሰራባቸው ይገኛል። የማዕከሉ ዳይሬክተር ዶክተር ደረጄት ሁሉ እነዚህን ዝርያዎች በሁሉም የሀገሪቱ ክፍል እንደሚያሰራጩ ነው የገለጹት። መነሻ ዘሩን አባስቴን እናደርሳለን ማለት ነው። እነዚህ አካባቢ ያሉ አርሶ አደሮች የዚህኛው ሲነምዳር ተስማሚ የሆኑ የዚህ አካባቢ ደቡብ ምዕራብ ኢትዮጵያ ሁን ጋምቤላ ሁን ኦሮሚያ ክልልም ይሁን ይሄ የዚህ አካባቢ ተስማሚ የሆኑትን ለነሱ እናሰራለን ማለት ነው የመነሻ ዘር። ኢትዮጵያ ከቅመማ ቅመም ዘርፉ የሚፈለገውን ገቢ እንድታገኝ የምርምር ማዕከሉ ዓለም አቀፍ ደረጃቸውን የጠበቁ የቅመማ ቅመም ምርትን ማግኘት የሚያስችሉ የምርምር ስራዎችን አጠናክሮ እየሰራም ይገኛል።